ሰላም ጤና ይስጥልኝ ወደ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመለዩ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ቀዳሚ ወዳደረግ ነው፣ ወደ ሀገር ውስጥ ጉዳይ እናልፋለን። የቪትን ጨምሮ የሁለት ተሽከርካሪዎችን ስፖኪ የሰረቀው ግለሰብ በስምንት አመት ከአራት ወር እስራት ተቀጥቷል። ተከሳሽ አስማማው አበበ የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ አራት ልዩ ቦታ መሳለሚያ ሳይት ኮንዶሚኒየም ተብሎ በሚጠራበት አካባቢ ካለ የጋራ መኖሪያ ቤት ጊቢ ውስጥ ነው። ንብረትነቱ የጉምሩክ ኮሚሽን የሆነ ላንድ ክሮዘር ቪ ኤት ኮድ አራት ኢቲ ሰላሳ ሁለት አንድ ሁለት ስምንት ተሽከርካሪ ግምቱ ሰላሳ ሺ ብር የሚያወጣ የግራና የቀኝ ስፖኪዮ እንዲሁም የግል ተበዳይ ከድጃ ያሲን ንብረት የሆነ ኮድ ሁለት አዲስ አበባ ሲ አስራ አምስት ስድስት ስምንት ሶስት ቮልስዋገን አይዲ ሲክስ ተሽከርካሪ ግምቱ አንድ መቶ ሺ የሚያወጣ የግራና የቀኝ ስፖኪዮ ገንጥለው ይዞ ለመውሰድ ሲሞክር በወቅቱ ስራ ላይ በነበሩ የፖሊስ አባላት በተደረገ ፍተሻ በቁጥጥር ስር መዋል መቻሉን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገልጿል። ፖሊስ ተገቢውን ምርመራ በማጣራት መዝገቡን ለአቃቢ ሕግ በማቅረብ ክስ እንዲመሰረትም አድርጓል። ተጣርቶ የቀረበለትን መዝገብ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ሶስተኛ ወንጀል ችሎት ሰኔ 13 ቀን 2017 ዓ ም በዋለው ችሎት ተከሳሽ በስምንት አመት ከአራት ወር ጽኑ እስራት እንዲቀጣ ውሳኔ ያስተላልፏል። በአዲስ አበባ መሰል የወንጀል ድርጊቶች በመከላከል ረገድ ህብረተሰቡ ተገቢውን እገዛ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልዕክቱን አስተላልፏል። ባለፉት ዘጠኝ ወራት የባሌ ብሔራዊ ፓርኮች ስድስት ሺ ስድስት መቶ በማይበልጡ ቱሪስቶች መጎብኘቱ ተነገረ። ባለፉት ዘጠኝ ወራት ዘጠና ስድስት ሺ የሚደርሱ ቱሪስቶች የኢትዮጵያ ዋና ዋና ፓርኮችና የዱር እንስሳ ጥበቃ ቦታዎችን ጎብኝተዋል ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳ አጠባበቅ ዴክስ ኃላፊ አቶ ዳንኤል ወርቁ ለብስራት ራዲዮ እንደተናገሩት በዘጠኝ ወሩ ይህንን ያህል ቱሪስት የጥበቃ ቦታዎችን ሲጎበኙም በጸጥታ ችግር ምክንያት የቱሪስት ፍሰቱ መቀዛቀዙን ተናግረዋል። ኢትዮጵያ ካላት ዋና ዋና የቱሪስት መዳረሻ ቦታዎች መካከል አንዱ የሆነው የነጭ ሳር ብሔራዊ ፓርክ አንጻራዊ ሰላም የታየበት ቦታ በመሆኑ ከሌሎቹ ፓርኮች በቀዳሚነትም ተጎብኝቷል ያሉት አቶ ዳንኤል የባሌ ተራሮች ብሔራዊ ፓርክ ደግሞ የሁለተኛ ደረጃ መያዝ መቻሉን ተናግረዋል። ፓርኩ በዩኔስኮ በዓለም ቅርስነት ከተመዘገበ ወዲህ የቱሪስቶች ቀልብ በመሳብ ረገድ ጥሩ ማሻሻሎችን እየታዩ እንደሚገኙም ገልጸው ባለፉት ዘጠኝ ወራት ሰባት ሺህ የሚ ጠጉ ቱሪስቶች እንደጎበኙትም አስረድተዋል። የባሌ ተራሮች ብሔራዊ ፓርክ ከሀገር ውስጥ ይልቅ ከውጭ ሀገራት ቱሪስቶች ይበልጥ መጎብኘቱን የገለጹት አቶ ዳንኤል በእግር መጓጓዝና ተራራን ማውጣት የፈለጉ ስራዎችን ለጉብኝት ተመራጭም ያደርጉታል። በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ በኢትዮጵያ ሁለተኛ በዓለም ደግሞ አስራ አንደኛ ታላቅ የተፈጥሮ ቅርጽ ሆኖ በተባበሩት መንግስታት ትምህርት፣ ሳይንስ የባህል ድርጅት በዩኔስኮ መመዝገቡም ይታወሳል። በ1962 ዓ.ም የተቋቋመው ፓርኩ የቆዳ ስፋቱ 2150 ካሬ ኪሎ ሜትር ቦታም ይሸፍናል። በውስጡም የኢትዮጵያ ሁለተኛ ትልቁ የተራራ ቱሉ ደምቱ የሚገኝ ሲሆን የተለያዩ ብርቅዬ የእጽዋትና የዱር እንስሳዎች ዝርያዎች እንደሚገኙም ይነገራል ስትል ቅድስት ደጀን ይዘግባለች። በኬንያ ሰልፈኞች ከፖሊስ ጋር በመጋጨታቸው ቢያንስ ስምንት ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በኬንያ ፕሬዚዳንት ዊሊያም ሩቶ መንግስትን በመቃወም በተቀሰቀሰ ህዝባዊ ተቃውሞ በሺዎች የሚቆጠሩ ሰዎች ወደ ጎዳና በመውጣት በተፈጠረው ቀውስ ቢያንስ ስምንት ሰዎች ሲገደሉ አራት መቶ ቆስለዋል። እንደ ኢሮፒያን አቆጣጠር በ2024 በሀገሪቱ ከተቀሰቀሰ ጸረ መንግስት የሰልፍ ማዕበል ከአንድ አመት በኋላ በዋና ከተማ ናይሮቢ እና በሌሎች ከተማዎች ፖሊስ ከተቃዋሚዎች ጋር ተጋጭተዋል። አብዛኞቹ ሰልፎች ሩቶ ስልጣን መልቀቅ አለባቸው በማለት አግዛ ዛዙን በሰላማዊ መንገድ እንዲቃወሙ ምልክት አድርገው ቅርንጫፎቹን እያውለበለቡ ታይተዋል። መንግስት የተቃውሞ ሰልፎች በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳልተላለፈ ቢከላከልም አዋጁ በዋና ከተማዋ ናይሮቢ በሚገኝ ከፍተኛ ፍርድ ቤትም ተሽሯል። ሩቶ ተቃዋሚዎቹ ሰላምና መረጋጋትን እንዳደፈረሱም አሳስበዋል። የተቃውሞ ሰልፎች የኬንያን ሰላም ማፍረስ መሆንም የለባቸውም። ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም። ሀገራችንን ሰላም መጠበቅ የእኛ ኃላፊነት ነው ብለዋል። ፖሊሶች ዋና ዋና መንገዶችን በተለይም ወደ ፕሬዝዳንቱ ቤተ መንግስትና ፓርላማ የሚወስዱትን መንገዶች ዘግተዋል። ባለስልጣናቱ ረቡዕ ዕለት በተካሄደ የተቃውሞ ሰልፍ ላይ የሟቾችን አህዝ እስካሁን አልገለጹም። ነገር ግን የኬንያ የህክምና ማህበር፣ የኬንያ የህግ ሶሳይቲና የፖሊስ ማሻሻያ የስራ ቡድን በጋራ ባወጡት መግለጫ ቢያንስ ስምንት ተቃዋሚዎች መገደላቸውን አስታውቃል። ከተጎጂዎች አራት መቶ ሰዎች ውስጥ መካከል ሰማኒያ ሶስቱ ልዩ ህክምና የሚያስፈልጋቸው ሲ ሲሆን ስምንቱ ደግሞ በጥይትም ቆስለዋል። ጉዳት ከደረሰባቸው ሰዎች መካከል ሦስቱ የፖሊስ አባላት እንዳሉ መግለጫው አክሏል። የሰባዊ መብት ተሟጋች ድርጅት የሆነው አምነስቲ ኬንያ የሟቾች ቁጥር አስራ ስድስት አድርሶታል። በኢራን የስለላ ድርጅት ውስጥ ይሰራል ተብሎ የተጠረጠረው ወጣት በእስራኤል በቁጥጥር ስር ዋለ። በሰሜን እስራኤል ከሚገኘው የዴራ አል አሳድ የወጣው የ22 አመት ተማሪ ኢራንን ወክሎ ተልእኮችን በመከናወን ክስ ሊመሰረትበት እንደሚችል ፖሊስና የሀገሪቱ የሺን ቤት የደህንነት አገልግሎቶችን ጠቅሶ ሀሬት ዘግቧል። ባሻር ሀሰን ቃሲም ሙዳ በደቡብ እስራኤል በቤር ሼሻ በማዕከላዊ ግዛት ላይ የመንግስት የተለያዩ ተቀጣጣይ ነገሮችን ካስቀመጠና ሰውን ለመጉዳት ከመ ከሞከረ በኋላ ለኢራን የስለላ ስራ በመስራት ተጠርጥሮ ከዚህ ወር መጀመሪያ በቁጥጥር ስር መዋሉን የእስራኤል ጋዜጠኛ ዘግቧል። ነገር ግን ሺን ቤት የሙሳኔ ኢላማ ማንነት ግልጽ አለመሆኑን ሄርተዝ አክለዋል። በሌላ መረጃ የእስራኤል ጦር በዮርዳኖስ ሸለቆ አካባቢ የጦር ልምምዱን ከሐሙስ ከጠዋት ጀምሮ እስከ ከሰዓት በኋላ እንደሚያደርግም ገልጿል። በልምምድ ወቅት በአካባቢው ከፍተኛ የወታደራዊ ተሽከርካሪዎች እንቅስቃሴ እንደሚኖርም አክለዋል። ልምምዱ እስራኤል በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ከኢራን ጋር የተኩስ አቁም ስምምነት ከጀመረች ቀናት በኋላም ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረውን የመረጃ ሰዓታችንን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመለዩ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ አድርግ ያለው። መልካም ቆይታ